ይህ እንግዲህ ዛሬ ቪዲዮ እንዴት አድርጋችሁ ክሬት እንደምታደርጉ ፎቶን ወደ ቪዲዮ መቀየር አይ በቀላሉ ፊልም እንዴት መስራት እንደምችሉ አንድ መነሻ ሀሳብ ነው የምሰጣችሁ ማለት ነው ይህም እንግዲህ መጀመሪያ ፎቶ ጀነሬት ማድረግ የምትፈልጉ ከሆነ ቀጥታ ምን ታደርጋላችሁ ጎግል ጄሚኒ ውስጥ ነው የምትገቡት ጎግል ጄሚኒ ውስጥ ገብታችሁ ጥያቄ ትጠይቁታላችሁ ማለት ነው እንግዲህ እሱ ምንድን ነው የምትጠይቁት እንግዲህ ፑር ኢትዮጵያን ፐርሰን ፐርሰን ላይፍ ብላችሁ እስኪ ትጠይቁታላችሁ። የፈልጋችሁትን መጠየቅ ትችላላችሁ። ግን እንደዚህ ቀለል አድርጋችሁ ትጠይቁታላችሁ። ዳ ኢትዮጵያን ሰው ፎቶ ጄነሬት አድርግልኝ ትሉታላችሁ ማለት ነው። ሲጠይቁት የተወሰነ እንደዚህ ይቆይና ያመጣላችኋል ማለት ነው ከዛ እናንተ ይህንን የጻፈላችሁን ነገር ካነበባችሁ በኋላ ጀነረት አድርገው ትሉታላችሁ። ማንበብ አለባችሁ የጻፈላችሁንም እንደምትፈልጉት አይነት ነው ወይስ አይደለም የሚለውን ለማወቅ ማለት ነው። ከዛ ጀነሬት ስትሉት ይህን በጻፈላችሁ መሰረት ነው መጀመሪያ ላይ ይሰጣችሁታል። ከዛ ይህን ዝርዝር እሱ አመጣላችሁ። ቀጥታ ጀነሬት ብላችሁ ስታዙት የተወሰነ ደቂቃ ያስጠብቃችሁ እና የተወሰኑ ሰከንዶች ቆይቶ ይሰራዋል ማለት ነው። ፎቶን ትጠብቁታላችሁ አላቸው ፎቶን ሰት ውስጥ የሚጨርሰው ድረስ ማለት ነው። ይሄ እንደዚህ ያምጥቶላችኋል። በቃ ይሄን ፎቶ ዳውንሎድ ታደርጉታላችሁ። ዳውሎድ ካደረጋችሁት በኋላ ቀጥታ ሌላ አፕ ላይ ነው የምንገባው። ሌላ አፕ ላይ ከገባን በኋላ እንግዲህ ምንድን ነው የሚፈጠረው? ይሄን ወደ ቪዲዮ ለመቀየር ማለት ነው። ይሄን ወደ ቪዲዮ እንግዲህ ለመቀየር ምንድን ነው የምናደርገው? ከዚህ በኋላ ወጥ ፊልም ራሱ እንዴት እዚህ ላይ እንደምሰሩ? አሳያቸዋለሁ። ዛሬ ለምሳሌ ነው ዝም ብዬ ለምሳሌ ያክል ይሄ ጀነሬት የተደረገውን ፎቶ ወደ ቪዲዮ ቀይረን ንግግር እንጨምረበታለን ማለት ነው። ስለዚህ ምን እንለዋለን እንዲናገር የምንፈልገውን ነገር ያው እንግዲህ ውሃ ኢትዮጵያ ውስጥ ለማባካቾ ድን ብዬ ጻፍኩኝ። ይሄን ጄነሬት ያደርገዋል ማለት ነው እንግዲህ፣ ያባይ ልጅ ጠማው። እንደዚህ አርጌ ካዘዝኩት በኋላ ትንሽ ይቆይና ጄነሬት አርጉት ያደርገዋል ማለት ነው። ቪዲዮን ያዘጋጅልናል። የስድስት ሰከንድ ቪዲዮ ነው የሚሆነው

ይመቻችሁ ቤተሰቦች። እምነት ሰሚው አካል ላይ ዩቲዩብ አካውንት ሰብስክራይብ አድርጉልኝ። እንደነዚህ አይነት ቪዲዮዎችን መስራት የምትፈልጉ ከሆነ ሃይ በሉኝ፣ ቲክቶክ ላይ በዩቲዩብ ላይ ማናገሩኝ፣ አብረን ጀነሬት እናደርጋለን ብዙ ፊልሞችን መስራት እንችላለን ማለት ነው። አመሰግናለሁ። ይመቻችሁ።